መጽሐፈ ዮዲት ምዕራፍ ስምንት የሜራሪ ልጅ ዮዲት በዚያ ወራት ሰማች። ይህም ሜራሪ የዮክዮስ ልጅ ነው። ዮክዮስ የዮሴፍ ልጅ ነው። ዮሴፍም የኦዚያን ልጅ ነው። ኦዚያን የህልቅያ ልጅ ነው። ህልቅያም የአናኒዩ ልጅ ነው። አናኒዩ የጋዲዮን ልጅ ነው። ጋዲዮንም የህልቅው ልጅ ነው። ህልቅዩ የሬዎን ልጅ ነው። ሬዎን የሀቂቁ ልጅ ሀቂቁም የኤልያስ ልጅ ነው። ኤልያስም የኤልያብ ልጅ ነው። ኤልያብ የናትናኤል ልጅ ነው። ናትናኤል የሰላምያል ልጅ ነው። ሰላምያል የሰላሰድዩ ልጅ ነው። ሰላሰድዩም የእስራኤል ልጅ ነው። ባላ ግን በአገሯ ካለ ከወገኗ የተወለደ ምናሴ ይባል ነበር። ነዶ ከሚያስሩ ሰዎች ጋር በዱር ውሏልና የገብስ አዝመራ በደረሰበት ወራት ሞተ። ራሱን ምች መታው ታሞ በተኛ በአገሩ በቤል ጤዋ ሞቶ ባገሩ እንደ አባቶቹ በበላሙንና በዶታይም ባለ ቦታ ቀበሩት። ዮዲትም ከወንድ ተለይታ ሶስት ዓመት ከአራት ወር በቤቷ ተቀመጠች። በቤቷ ሰገነት ላይ የብህት ውትና ቦታ አበጀች። በወገቧም ማቅ ታጠቀች። የድህነት ልብሷንም ለበሰች። ከወንድ ተለይታ በኖረችበት ወራት ሁሉ ትጾም ነበረ። ከቅዳሜና ከመባቻ፣ ከበዓለ መጽለትና ከበዓለ ሰዊት፣ ከበዓለ ፋሲካም በቀራት በላም ነበር። መልከ መልካም ፈጽማ እጅግ ደመግቡ ነበረች። ምናሴም ብሩንና ወርቁን ሴቶችና ወንዶች አሽከሮችን ከብቶቹንም እርሻውንም ትቶላት ነበር። በእነርሳቸውም ሰልጥና ትኖር ነበር። ፈጽማ እግዚአብሔርን ትፈራ ነበር ነበርና በእርሷ ክፉ ቃልን የሚናገር አልነበረም። ውሃው ስላለቀ ሰውነታቸውም አእምሮዋን አታለችና ህዝቡ በአለቃቸው ላይ የተናገሩት ክፉ ነገርን ሰማች። ዮዲት ኦዚያን ለሕዝቡ የነገራቸውን ቃል ሁሉ ከአምስት ቀን በኋላም አገራቸውን ለፋርስ ሰዎች እንዲያስገዙ እንደማለላቸው ሰማች። ልካ ገንዘቧን ሁሉ የምትጠብቅ ሞግዚቷን ጠራቻት ከርሜኒና ክብርኒን የአገሩንም አለቆች ጠራቻቸው። ወደ እሷ መጡ። ዛሬ በህዝቡ ፊት የተናገራችሁት በጎ ነገር አይደለምና በቤጤሌዋ የሚኖሩ ሰዎች ሹማምንቶቹን ስሙኝ። እግዚአብሔር በእነዚህ በአምስቱ ቀኖች ባይረዳችሁ አገራችሁን ለጠላቶቻችሁ አሳልፋችሁ ትሰጡ ዘንድ በእግዚአብሔርና በእናንተ መካከል የተማማላችሁትን መሀላ በዚህ አጸናችሁ። አሁን በዚች ቀን እግዚአብሔርን የምትፈታተኑት በሰውና በእግዚአብሔር መካከል የተነሳችሁ እናንተ ምንድናችሁ? አሁንም እርሱ እግዚአብሔር ይመረምራል። እናንተ ግን እግዚአብሔር ሁልጊዜ የሚያደርገውን አታቁም። በሰው ልቦና ያለ ረቂቅ ምስጢርን የማታውቁ የልቦናውንም አሳብ የማታስተውሉ ይህን ሁሉ ያደረገ እግዚአብሔርን እንዴት ትመረምራላችሁ? ልቦናውንስ መርምራችሁ ታውቁ ዘንድ እንዴት ትወዳላችሁ? ምክሩን ስመርምራችሁ ታገኙ ዘንድ እንዴት ትመረምራላችሁ? ወንድሞቼ፣ ለእናንተ አግባባችሁ አይደለም። ፈጣሪያችን እግዚአብሔርን አታሳዝኑት። በእነዚህ በአምስቱ ቀኖች ይረዳን ዘንድ ቢወድም በወደደ ገንዘብ የሰለጠነ ነው። በዘመኑም ሁሉ ቢሆን በጠላቶቻችንም ፊት ያጠፋን ዘንድ ቢወድ የሰለጠነ ነው። እግዚአብሔር እንደ ሰው የሚጨክን አይደለምና እንደ ሰውም የሚቀየም አይደለምና። እናንተ ግን ፈጣሪያችሁ እግዚአብሔርን አትፈታተኑት። ነገር ግን ከእርሱ የምትገኝ ድህነት ደጅ ጥኑ። ቃላችንን ሰምቶ ይረዳን ዘንድ ይወድ እንደሁ ለምኑት። በዘመናችን ጣዖት የሚያመልክ ሰው አልተነሳምና ዛሬም ከእኛ ወገንም ቢሆን ነገድም ቢሆን ሀገርም ቢሆን መንደርም ቢሆን በአባቶቻችን ዘመን እንደተደረገ ሰው ለሰራቸው ጣዖቶች የሚሰግዱ ሰዎች የሉምና፣ ለምኑት። ስለዚህም ነገር አባቶቻችን ለመበርበርና ለጦር ሆኑ፣ በጠላቶቻቸው ፊት ጽኑ ጥፋትን አጠፉ። እኛ ግን ያለ እርሱ ሌላ ፈጣሪ አናውቅም። ገንዘብ ባደረገን ጊዜ ሕጉን እንደጠበቅን ይሁዳ ሁሉን እንደዚሁ አድርጓልና ከወገኖቻችን ቸል እንዳይለን በሱ እናምናለን። ንዋያ ቅድሳታችን ጠፋ። በአንድ በታቸው በሚያመልኩት ጣዖታቸው ይመረምራቸዋል። ወገኖቻችን ጠፉ፣ አገራችን ተዘረፈ። የእኛ ርስት ወደ መሆን የሚመለስ ርስታችን ኢየሩሳሌምም ጠፋ። በተገዛንላቸው መገዛታችንን ያለ ምስጋና ይሆናልና ፈጣሪያችን እግዚአብሔርም መዋረዳችንን አላየምና በሚገዙን ገንዘብ ባደረጉን በእነዚያ ባህዛብ ዘንድ በመከራው የተስተካከለልን መገዳደሪያም እንሆናለን። እኛን ያዳምጣሉና ልቦናቸውም ወደ እኛ ተሰቅሏልና መሰዊያውና ቤተ መቅደስም በእኛ ጸንቶ ይኖራልና። ወንድሞቻችን፣ አሁንም ለባረን ጆሮቻችን ንገሯቸው። አባቶቻችንን እንደ ፈተናቸው የሚፈታተን ፈጣሪያችን እግዚአብሔርን በዚህ ሁሉ እናመስግነው። ለአባቶቻቸውን ለአባቶቻችን ያደረገው ሁሉ አብርሃምን እንደ ተፈታተነው፣ ይስሐቅንም እንደ ተፈታተነው የእናቱ አባት የላባን በጎች ሲጠብቅ የሶሪያ ክፍል በምትሆን በመሶጶጦሚያ ያዕቆብንም እንደ ተፈታተኑ አስቡ። እነርሳቸውን በተፈታተናቸው ጊዜ ልቦናቸውን በመረመረ ጊዜ የሚያቀርቡትን ሰዎች ይቅር ይላቸዋል ይቅር ይላቸው ዘንድ ነው እንጂ እግዚአብሔር ያጥፋቸው አይደለምና እኛንም የበደለን አይደለምና አስቡ አለች ኦዚያንም የተናገርሽ ሁሉ በጎ ልቦና ተናገርሽ የልቦናሽ ተፈጥሮ ደግ ስለሆነ ከመጀመሪያው ዘመንች ጀምሮ ሰው ሁሉ በጥበብሽ አውቀሽ እንጂ ጥበብሽ ከዛሬ ጀምሮ የተሰማ አይደለም አይደለምና ቃልሽንም የሚነቅፈው የለም ነገር ግን ህዝቡ ፈጽመው ተጠምተዋልና እንዳሉን እናደርግ ዘንድ ዘበዘቡን መታገስ የማይቻልን መሀላንም አመጡብን አንቺ እግዚአብሔርን የምትፈሪ ሴት ነሽና እግዚአብሔር ዝም ዝናምንም ያዘምንልን ዘንድ ኩሬያችንም ይሞላ ዘንድ እንግዲህ ወዲህም እንዳንጠማ ለምኝልን አሏት። ዮዲትም ስሙኝ ለልጅ ልጅ ዘመን የሚነገርን ስራን እሰራለሁ አለቻቸው። እናንተ ግን በዚያች ሌሊት በበሩ ቁሙ፣ እኔም ከብላቴናዬ ጋር እወጣለሁ። ሀገራችንን አሳልፈን ከጠላቶቻችን እንሰጣለን በምትሉት በነዚያ ወራቶች የእስራኤል ፈጣሪ እግዚአብሔር ረድቶ በእጄ ያድናል። እኔ የምሰራው ስራ እስኪፈጸም ድረስ አልነግራችሁም ና እናንተ ግን የምሰራውን ስራ አትመርምሩኝ፣ አለቻቸው። አለቆቻቸውና ኦዚያንም በፍቅር ሂጂ፣ እግዚአብሔርም ካንቺ ጋር ይሂድ በአንቺም ፊት ጠላቶቻችንን ተበቅሎ ያጥፋ አሏት። ተመልሰው ወደ ባልንጀሮቻቸው ሄዱ።